ስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ መሆኑን በትግራይ ክልል በህዝባዊ ወያኔ ሐርነት ትግራይ አስተባባሪነት ሰፊ ህዝባዊ ውይይትና ንቅናቄ እየተካሄደ እንደሚገኝ ከክልሉ የሚወጡ መረጃዎች መረዳት ተችሏል። በዚህም ማንም አያሸንፈንም ስትል ሞንጆሪኖ ገልጻለች። በዜና ትንታኔያችን የምንመለከተ ይሆናል። መንግስት የደሞዝ ጭማሪው አልተራዘመም ሲል መግለጫ ሰጠ። በዚህም የዜና ትንታኔያችን በሰፊ የምንመለከተ ይሆናል። ኢትዮጵያ ላይ ወታደራዊ ትብብር ያወጁት የኬንያው ፓርላማ አባል ንግግር ያደረጉበትን የዜና ትንታኔያችንም አካተናል። ትራምፕ የፍልስጤን መንግስት እውቅና መስጠት ላይ ከብሪታንያ ጋር ሊስማሙ አልቻሉም። ዶናልድ ትራምፕ ከአሜሪካ ከመታት በፊት ለቀው ወደ ወጣቸው አፍጋኒስታን ልትመለስ መሆኑን ተገልጿል። በዚህም የዜና ትንታኔያችን ይዞታል። የኮሎምቢያ ፕሬዝዳንት ለፍልስጤም ነጻነት ለማውጣት ዓለም አቀፋዊ ጦር እንዲቀሰቀስ ጥሪ አቅርበዋል። የዕለቱ የሰማንያኛው የተባበሩት መንግስታት ድርጅት ስብሰባ አነጋጋሪ ነው የተባለው ይህን ዜና ይዘናል። ድምፅን በድምፅ የመሻር ስልጣን ያላቸው ሀገራት ቁጥር ከአምስት መብለጥ አለባት ሲሉ የቱርኩ ፕሬዝዳንት ረሴብ ጣይብ ኤርዶሃን ንግግር አድርገዋል። የዜና ትንታኔያችም እነዚህን አካተናል። የደቡብ ሱዳን ተቃዋሚ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ጠባቂ እስር ቤት መሞታቸው ፓርቲያቸው ገለጸ። በደቡብ ሱዳን ተቀዳሚ ምክትል ምክትል ፕሬዝዳንት የነበሩት ሪክ ማቻር ጠባቂ እስር ቤት መሞታቸው ፓርቲያቸው አረጋግጠዋል። በዚህም ጉዳይ ምን ሊከሰት ይችላል የሚለውንም የዜና ትንታኔያችን አካተዋል። የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ ሸር ሰብስክራይ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪ የመጀመሪያ ዜና ትንታኔያችን ስናል ሰሞኑን በትግራይ ክልል በሕዝባዊ ወያኔ ሓርነት ትግራይ አስተባባሪነት ሰፊ ሕዝባዊ ውይይት ንቅናቄ እየተካሄደ እንደሚገኝ በክልሉ የሚወጡ መረጃ መረዳት ተችሏል። ጊዜያዊ አስተዳደሩ የጦር ዝግጅት የለም ቢልም፣ እንጂ በሁሉም ወረዳ ወጣቶች ለወታደራዊ ስልጠና እየተመለመሉ እንደሚገቡ መደረጉን ከቀናት በፊት በማስረጃ ማቅረብ ይታወሳል። የሰሞኑ ውይይት ቀጥታ የጦር ንቅስቀሳ መሆኑን የዶክተር ገብረጽዮን ገብረ ሚካኤል እስከ መጨረሻው መስዋዕትን እንታገላለን ሲሉ በገጻቸው ያሰፈሩ ጽሑፍ ያጋልጣል። የሕዝባዊ ወያኔ ሓርነት ትግራይ ሌላ ዋና ሰው ሆ የሆነችው ሞንጆሪኖ ነው። በተካሄደው ህዝባዊ ስብሰባ ላይ ማንም አያሸንፈንም ሲሉ በልዩ ሁኔታ ሲናገሩ ተደምጠዋል። ድምሩ ውጤት በሌላ ዞር ጦርነት ዝግጅት ተጧጥፎ መቀጠሉን ያሳያል። መንግስት የደሞዝ ጭማሪው አልተራዘመም አለ። በያዝነው መስከረም ወር ጀምሮ መንግስት ሠራተኞች ይፋ ተደረገ የደሞዝ ማሻሻያ አልተራዘመም፣ ከመስከረም ወር ጀምሮ ታሳቢ የተደረገ የደሞዝ ክፍያ ይፈጸማል ብለዋል። ተራዝሟል የሚለው መረጃ ከየት እንደመጣ አላውቅም። መረጃ ለሕዝብ ይፋ ከተደረገ ጀምሮ ከመስከረም የሚጀምረው የደሞዝ ጭማሪ ለማስፈጸም ስራ ስንሰራ ቆይተናል ሲሉ የሲቪክ ሰርቪስ ኮሚሽን ባልደረባ ተናግረዋል። ከዚህም አዲስ የደሞዝ ማሻሻያ መሰረት ዝቅተኛ የመንግስት ሠራተኞች ደሞዝ ከብር 4760 ወደ 6000 ብር እንዳርግ መደረጉ ይታወል። በተጨማሪ ከፍተኛ የመንግስት ሰራተኛ ደሞዝ ከብር 21492 ወደ 39 እንዲሁም የዲግሪ ተመራቂ መነሻ ደሞዝ 6994 ብር ወደ 11500 መደረጉን በወቅቱ ይፋ ተደርጎ ነበር። ይህም ለደሞዝ የሚወጣው ጠቅላላ አመታዊ ወጪም መንግስት 560 ቢሊዮን ብር ያደርሰዋል ተብሏል ነው። ፓርላማ አባል የሆኑት ፋራህ መአሊም ኤርትራ፣ ሶማሌ፣ ጅቡቲና ሱዳን ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ መንግስት በቀጠና ያራምዱታል ያሉት የማናለብኝነት ፖሊሲ ለመመከት የጋራ ወታደራዊ ትብብር ስምምነት እንዲፈራረሙ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልክ ጥሪ አድርገዋል። የፓርላማ አባሉ ጥሪ እያነጋገረ ይገኛል። ከኢትዮጵያ ጋር የመሳሰሉት ሙአሊም ኢትዮጵያ ልክ እንደ እስራኤል በሐሰት ታሪክ እና ምዕራብ ያልተቆጠበ ድጋፍ አቅሎ አንስታለች በማለት ተችተዋል። ሙአሊም በሶማሌ ጋር የምትዋሰንበት የኬንያው ጋሪሳ ግዛት የሚወክል ፓርላማ አባል ሲሆኑ ኢትዮጵያ መንግስት ላይ በተደጋጋሚም የከረረ ትችትና ተቃውሞ በማቅረቡ ይታወቃል። ትራምፕ የፍልስጤምን መንግስት እውቅና መስጠት ጋር ከብሪታንያ ጋር አልተስማሙም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ለንደን ባደረጉት የመንግስት ጉብኝነው ሐሙስ ዕለት ከብሪታንያው ጠቅላይ ሚኒስተር ኪር ስታርመር ጋር ከተገናኙ በኋላ በሰጡት ጋዜጣዊ መግለጫ የፍልስጤም መንግስት እውቅና መስጠት ከጠቅላይ ሚኒስተሩ ጋር የማይስማሙ መናገራቸውን ሮይተርስ ዘግበዋል። ትራም በጋዜጣዊ መግለጫ ላይ የፍልስጤም መንግሥት እውቅና መስጠት ከጠቅላይ ሚኒስተሩ ጋር የሐሳብ ልዩነት አለ ብለዋል። ነገር ግን ይህን ካል ጥቂት ልዩነቶች አንዱ ብቻ ነው ሲሉም አክለዋል። ስታመር በበኩላቸው እርሳቸው ትራምፕ በመካከለኛው ምስራቅ ሰላም እንዲመጣ መስማማታቸውን ተናግረው በጋዛ ያለው ሁኔታ መታገስ የማይቻል መሆኑን ገልጸው ለሰላም የጋራ መንገድ ካርታ ለመፍጠር አብረን ለመስራት ተስማምተናል ብለዋል። ከትራምፕ ጉብኝ በኋላ ብሪታንያ ፍልስጤን መንግስት እውቅና ትሰጥ እንደሆነ ሲጠይቁ ስታመር ሲመልሱ የጊዜው ሰሌዳው በሐምሌ ወር መጨረሻ ላይ ግልጽ አድርገዋለሁ። ይህ ጉብኝቱ ጋር ምንም ግንኙነት የለም ብለዋል። ስታመር አክለውም ጉዳዩ የአሜሪካ ፕሬዝዳንት ጋር ተወያይቻለው እርስ በርሳቸው ይባላል እንዋደዳለን፣ እንዲሁም ምርጡ መፍትሄ ማግኘት እንፈልጋለን ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከዓመታት በፊት ለቃ ወደ ወጣቸው አፍጋኒስታን ልትመለስ መሆኗን ገለጹ። ከዓመታት በፊት የአሜሪካ ጦር ለቆ ወደ ወጣበት አፍጋኒስታን ዳግም ሊመለስ መሆኑን ፕሬዝዳንት በሰበር መረጃ ገልጸዋል። የጦር መሰረቱ አሜሪካ ካሏት አየር ጦር ማዘዣ ማዕከላት ትልቁ መሆኑ የገለጹት ዶናልድ ትራምፕ የሀገሪቱ ጦር ከዓመታት በፊት ማዕከሉ ለቆ የወጣበት መንገድ አግባብነት እንዳልነበር በቁጭት ተናግረዋል። የአየር ማዘዣ ማዕከሉ አሜሪካ እጅግ አስፈላጊ ነው ያሉት ትራምፕ ጦሩ ወደ ማዘዣ እንዲመለስ ለማድረግ ስራ እየሰራ ነው ብለዋል። ፕሬዝዳንቱ ሀገራቸው መቼ፣ እንዴት እንደምትመለስ ዝርዝር ጉዳዮች ከመግለጽ ቢታቀሙ የቀድሞ ጦር ማዘዣ ጣቢያው በቻይና የኒውክሌር ጦር ከምታመርትበት ቦታ ቅርበት ላይ እንደሚገኝ አንስተዋል። አሜሪካ ማዕከሉን ከ20 ዓመት ቆይታ በኋላ እንደ አውሮፓውያን አቆጣጠር 2021 ከታሊባን ጋር ባደረጉት ስምነት ለቃ መውጣቷ ይታወሳል። የኮሎምቢያው ፕሬዝዳንት ፍልስጤም ነጻ ለማውጣት ዓለም አቀፋዊ ጦር እንዲቀሰቀስ ጥሪ አቀረቡ። የኮሎምቢያው ፕሬዝዳንት ጉስቶር ፔትሮ ለተባበሩ መንግስታት ድርጅት ጠቅላላ ጉባኤ እንደተናገሩት አለም አቀፋዊ ጦር በማቋቋም ፍልስጤም ነጻ ለመውጣትና በጋዛ የሚደርሰው የዘር ማጥፋት ለመከላከል እንዲገባ ጠይቀዋል። አሜሪካ በኔቶ የሚደገፍ ጨቋኝ አገዛዝ አባግነን የሚቋወሙ ሀገራት ኃይላቸውን አንድ እንዳደርጉ አሳስበው የዘር ማጥፋት የማይቀበሉ ሀገራት ኃይለኛ ሰራዊት እንፈልጋለን ፍልስጤም ነጻ ማውጣት አለብን ብለዋል። የፔትሮ ይግባኝ የኢንዶኔዥያ ፕሬዝዳንት ትራምፖ ሱቢያንቶ ሀያ ሺህ ወታደር ለዚህ ሀይል ለማዋጣ ቃል በመግባት አስተጋብተዋል። በርካቶች ይህን አነጋጋሪ ሀሳብ ሲቀባበሉት ታይተዋል። ድምጽን በድምጽ የመሻር ስልጣን ያላቸው ሀገራት ቁጥር ከአምስት መብለጥ አለበት ሲሉ የ ቱርኩ ፕሬዚዳንት ረሲፍ ጠይብ ኤርዶሃን ተነግረዋል። የጸጥታው ምክር ቤት አሰራር ላይ ማሻሻያ እንዲደረግ የቱርኩ ፕሬዚዳንት ረሲፍ ጠይብ ኤርዶሃን ጠይቀዋል። ፕሬዚዳንቱ ይህን የጠየቁት በኒውዮርክ እየተካሄደ የሚገኘው ሰማንያኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲሆን ይህ ጥያቄ ሲያቀርቡ ለሁለተኛ ጊዜ ነው ተብሏል። ምክር ቤቱ ድምፁን በድምፅ የመሻር ስልጣን ወይም ቬቶ ፓወር ያላቸው ሀገራት ቁጥር አምስት መብለጥ አለበት ያሉት ፕሬዚዳንቱ ምክር ቤቱ ላለፉት አራት ዓመታት የሰላ ትችት ሲሰነዘርበት መቆየቱን አንስተዋል። ለተባበሩ መንግስታት ድርጅት የተመሰረ ረታው ዓላማ መስራቱን የሁሉም ኃላፊ መሆኑን ገልጸው በዓለም የተወሰኑ ለውጦች መምጣት አለባቸውም ብለው አብራርተዋል። የደቡብ ሱዳን ተቃዋሚ ምክትል ፕሬዝዳንት ሪክ ማቻር ጠባቂ እስር ቤት መሞታቸው ፓርቲያቸው ገለጸ። የደቡብ ሱዳን ተቃዋሚ ምክትል ፕሬዝዳንት የነበሩት ሪክ ማቻር ጠባቂ እስር ቤት መሞታቸው ፓርቲያቸው አረጋግጠዋል። ሟቹ ወታደራዊ በደቡብ ሱዳን መንግስት ከታሰረ 82 የሟቾች ጠባቂ አንዱ ነበር ተብሏል። ግድያ፣ መንግስት ላይ ማሴር፣ ሽብርተኝነት የሚሉ ጨምሮ ስድስት ክሱ የተመሰረተበት ማቻር ሰኞ ፍርድ ቤት እንደሚቀርቡ ዶቼ በለው በዝርዝር አስረድተዋል።